ሰልጠና አስተለኝ ይህ ከእኔ ጋር እናንብብ የተባለው የዩቲዩብ ቻናል ነው። በክፍል አራት አለመኖር ልብወለድ መጽሐፍ ላይ ከተመለከትናቸው ነገሮች መካከል ልቡ ለሁለት እንደተከፈለ ነው፣ ወይ ወደ ሌላ ስራው፣ ወይ ወደ ጓደኛው። ብዙ ሰዎች ወረፋ ይዘው እየጠበቁ ነው። ትንሽ አረፈድክ መሰለኝ እንዴ የተባለውን አልሰማህም ወይ? አንተ አርፍደት ትሄዳለህ። ታማሚው በጣም ስራ ስለሚበዛበት ነው ብሎ ቀድሞ ምክንያት ይፈጥርልሃል። ይቅር ብሎህ እንኳ መጣህልኝ እያለ ይጠብቃል። ከኔ ጋር ተቀምጠ ማኪያቶን ስታጣጥም ነው ብሎ መገመት ጭራሽ በሐሳቡ አይመጣለትም። እኔ እንኳ አሁን አብሬ ሄጄ ከኔ ጋር ማኪያቶ ሲጠጣ ነው ያረፈደው ብል ቱ ምቀኛ፣ ምን አለበት ጓደኛው ነው ስሙ፣ እንደዚህ ባያጠፋው፣ እሱ ለራሱ እንኳ ማኪያቶ ሊጠጣ መተንፈሻ ሰዓትም የለው ነው የሚሉ ለዛሬ ተከታዩንና አምስተኛውን ክፍል ይዤላችሁ ቀርቤያለሁ። አለመኖር ክፍል አምስት። ደራሲ ዶክተር ዳዊት ወንድማገኝ። ተራኪ ከእኔ ጋር እናንብብ የዩትዩብ ቻናል ሰዓቱ ከቀኑ 11 ሰዓት ተኩል ሆኗል። ክብሩ ከቢሮ ወጥቶ ወደ መኪናው ሲያቀና ቀኑ በጣም የተረጋጋና ሰዓቱ ደስ የሚል የምሽት አጥቢያ ስሜት ፈጠረበት። መኪናው ውስጥ እንደገባ ይህን የመሰለ አየር ማ አያመልጠኝም በሚል መንፈስ አራቱንም መስኮቶች ከፈተ። ነፋሱ በአራቱም መስኮቶች መካከል ሲገባ ለስለስ የሚል ስስ እጅ ፊቱን የዳሰሰው ያህል ተሰማው። ለአፍታ የውቢት ለስላሳ እጆች ታዩት። አይኑን ጨፍኖ ትንሽ ለማለም ተመኘ። ሆሆ! የቀን ቅዠት ብሎ ለራሱ አጉረመረብና መኪናውን ማስጓራት ጀመረ። ፀሐይዋ የቀኑ ውበት ማርኳት መጥለቅ የፈለገች አትመስልም። ከሙቀቷ አብዛኛውን በመቀነስ ብርሃኗን ብቻ ለመለገስ የቆረጠች ትመስላለች። በማሸለብ ላይ ያለችና ነፋሻ አየር የምታጣጥመው ፀሐይ የቀኑን እይታ ወደ ሁለት ቀለም ለውጣዋለች። መንገዱ ወርቃማና ጥቁር ቀለም የተቀባ ይመስላል። ፀሐይዋ ከራሷ ጋር ግብ ግብ ገጥማለች። ልጥለቅ አልጥለቅ እያለች እያዘመመች እያሸለበች መንገዱ ላይ አልፎ አልፎ ከሚታዩት መኪኖች በስተቀር ብዙ ሰው በእግሩ የሚጓዝ ነው። ከጠዋቱ የእግረኛ ጉዞ በእጅጉ የተለየ ያማረ የእግረኛ ጉዞ ይታያል። አንድ ሰውነቱ ላይ የተጣበቀ ጅንስ ሱሪ የለበሰ ወጣት እንደሱ ከለበሰች ወጣት አንገት ላይ ተለጥፎ በሷ አይን እያየ እሷም በሱ እግር የምትራመድ እየመሰለች አንዳቸው በሌላው ዓለም ገብተውና ተመስጠው መቆምን በሚያስነቅ የቀስታ እርምጃ ቁልቁል ይወርዳሉ። በግራ በኩል ቢጫ ኮትና አጭር ቢጫ ቀሚስ የለበሰች ቆንጆ ቆንጆ ቀይ ጫማ ተጫምታ ቀይ ስስ የአንገት ሻሽ ሸብ አድርጋ ጥቁር ቦርሳዋን በግራ ክንዷ ጣል በማድረግ በተጠኑ እርምጃዎች አንድ እግሯ ማረፉን በትክክል አረጋግጣ ሌላውን እያነሳች ሰበር ሰካ ትላለች። በሌላው ጎን አርጀት ያለ የቆዳ ጃኬት የለበሰ ጎልማሳ በነጭ ፌስታል የተጠቀለለ ተበልቶና የቀረ የምሳ ዕቃውን በእጁ አንጠልጥሎ ዳገቱን ይገፋል። ከጎኑ ነጭ የወየበ ባርኔጣ ያደረጉ አዛውንት በግራ እጅ ከዘራ በቀኝ ዣንጥላ ይዘው ጎምለል ጎምለል እያሉ ቁልቁል ይወርዳሉ። ከመንገዱ ጥግ ላይ በቆሎ እየጠበሱ የሚሸጡ ሰዎች መደዳውን በግማሽ በተቀደደ ካርቶን ከሰሉን ያራግባሉ። ከነሱ አለፍ ብሎ ድሪቱ የለበሰ ምስኪን ተቀምጦ ተመጦ የወደቀ ሸንኮራ አገዳ በድጋሚ ይመጣል፣ ምራቁን ለማጣፈጥ። ሁሉንም አንድ ነገር ያመሳስላቸዋል፤ እርጋታ፣ አለመቸኮልና ዘና ማለት። ከስራ መውጫን የመሰለ ሰዓት መቼም የትም የለም፣ አለ ክብሩ ለራሱ። ከመስሪያ ቤቱ ዋና መንገድ ለቆ ወደ ተለመደው የከተማ መሃል ትርምስ ሲደርስ እንደፈራው መንገዱ ዝግትግት ብሎ ጠበቀው። መቼም ትራፊክ ፖሊስና የትራፊክ መብራት እኩል በሚፋጠጡበት ሰዓት በመስቀለኛ መንገዱ ማለፍ በቀላሉ የሚታሰብ አይደለም። የሰው ሁሉ ራስ ወዳድነት የሚታየው ያኔ ነው። ከአራት መንገዶች የሚመጡ አራት መኪኖች እኩል ማለፍ ይፈልጋሉ። ሌላውን ማሳለፍ መቼም ሞት ነው። እነሱን ተከትለው የሚመጡት መኪናዎች ተከታትለው መስቀለኛ መንገድ ውስጥ ይገባሉ። ከዚያ በኋላ ወይ ትራፊክ ፖሊስ ወይ የትራፊክ መብራት እስኪመጣ ድረስ መገተር ነው። ይህ ሁሉ ሰው እንግዲህ የቸኮለው እቤቱ ገብቶ ለማረፍ አንድ ቀጠሮ ኖሮበት፣ ወይም እንደ ክብሩ አይነት ሌላ ስራ ለመግባት ብሎ ቢሆንም በራስ ወዳድነት መዘግየቱ አይሰማውም። ህግ ባይኖር ምን ይኮን ነበር አለ ክብሩ አሁንም ለራሱ። ለነገሩ ህግ ባይኖር ሳይሆን ህግ አስከባሪው ባይኖር ምን ይኮን ነበር። ነገሩ ሁሉ የተምታታ ነው። ህግ አስከባሪው ቢኖርም እንኳ በአብዛኛው የሚያስከብረው ህጉን ሳይሆን ራሱን ነው። ህጉን የሚፈራ የለም ሰውየውን እንጂ። ሰውየው በአብዛኛው የራሱ ህጎች አሉት የእሱን ህግ ያከበረ ሰው መኪና ገጭቶም ማለፍ ይችላል እንኳን መንገድ መዝጋት። ራስ ወዳድነትና እኔ ብቻ ልኑርበት ማለት የሚገድበው በፍርሃት ወይም በፍቅር ነው። ከሁለቱ ደግሞ ሰው ለፍርሃት የበለጠ ይታዘዛል። የሚፈራ ከሌለ በቃ አከተመ። ይህ ሁሉ የቸኮለ ሰው እዚህ መቆም ያናድደዋል፣ ግን ሌላውን ማሳለፍ አይፈልግም። ክብሩ ተስፋ በቆረጠ ስሜት የመኪናው ሞተር አጠፋና ዙሪያውን መቃኘት ጀመረ። የባለ መኪናዎቹ ችኮላና የእግረኞቹ እርጋታ ለምሽቱ ብርቅርቅታን ጨመሩለት። መሄድ ቢያቅተው ከመናደድ ወደ መደመም ተመለሰ። መጠበቁ የሰለቸው ሲመጣ ራዲዮኑን ከፈተ። ምሽት ላይ የሚተላለፍ የትራፊክ ጥቆማ ክፍለ ጊዜ ነበር። አሽከርክር፣ ረጋ ብለህ፣ ረጋ ብለህ የሚል የመዝሙርና ዘፈን ዲቃላ አይነት ሙዚቃ መስማት ጀመረ። በለው ሲነዳ አይደል ረጋ የሚባለው አለና፣ ራዲዮኑን ለመቀየር ሲል፣ አድማጮቻችን፣ አሁን ያላችሁበት ቦታ የትራፊክ መጨናነቅ ካለ ጥቆማ ብታደርሱን፣ ተለዋጭ መንገድ እንነግራችኋለን። ስልካችን ዜሮ አንዳንድ ነው ሲል ክብሩ ስልኩን አነሳና የተባለውን ቁጥር መታ። ስልኩ ተይዟል። በተከታታይ ቁጥሩን ሞከረ፣ ተይዟል። አልተሳካለትም። የደወሉለት ደንበኛ መስመር ተይዟል የምትለው ሴትዮ ወይም የሴት ድምፅ ከሱ ጋር የግል ጠብ ያላት ያህል መስሎ ተሰማው። አንድም ቀን ሬዲዮ ደውሎ ተሳክቶለት አያውቅም። ሰዎቹ የሚያውቁትን ሰው ስልክ ብቻ መሆን አለበት የሚያነሱት ብሎ ከደመደመ ቆይቷል። ያሳዝናል። የሚያውቁትን ሰው ብቻ እያናገሩ የህዝብ ድምፅ ነው ማለት። በስማችን የሚሰራ ስንት ነገር አለ ራዲዮኑም ቴሌቪዥኑም የህዝብ አስተያየት ብሎ የአንድና የሁለት ሰው ሐሳብ ያቀርባሉ። አንድ ሰው ብቻውን ሚዲያ ላይ ሲቀርብ ህዝብ የሚሆነው እንዴት ነው? ሊያውም ሳይመረጥና ውድድር ሳይደረግ። እያለ ሲያስብ ሐሎ ማን ልበል? የሚል ድምፅ የሐሳብ ሐሜታውን አከሸፈበት። ስልኩን አንዳች እንዳቃጠለው ሊወረውረው ምንም አልቀረው። በመስኮቱ እንዳይወድቅበት በመጠንቀቅ ቀስ ብሎ ከጎን መቀመጫው ላይ አስቀመጠ። ድንጋጤው በስልኩ መነሳት ሳይሆን ሐሳቤን ሰሙብኝ እንዴ ብሎ ከማሰብ የመነጨ ሳይሆን አይቀርም። ምን ይታወቃል፣ ተጠንቅቆ ማሰብ ነው። መናገር በቁጥጥር ስር ስለዋለች አሁን ዘመቻው ሐሳብንም ወደ መቆጣጠር አዘን ብሎ ሊሆን ይችላል። በተቻለ መጠን አለማሰብ፣ ካሰቡም ሰው ሳይኖር ማሰብ ሳይሻል አይቀርም። እኔም ብሎ ሀሳቤ አሁን ካልጠፋ ወሬ እንዲህ አይነት ሐሳብ ወደ ሬዲዮ እየደወሉ ይታሰባል። ምን ሆኝ ነው? አሁን ሐሳቤ ቢጠለፍ ምን አባቴ ሊውጠኝ ነው ሲል አሰበ። እንዴ አሁንም አስባለሁ። አላልፍም። ሁሁ አለና ስልኩን አነሳ። አሎ፣ እንግዳችን፣ እባክዎ ሬዲዮኑን ያጥፉት። የሬዲዮውኑ ሰውዬ ሌላ የደወለለት የለም መሰል ክብሩን ለመስማት ሙጭጭ ብሏል። እሺ እሺ ብሎ ሬዲዮውን አጠፋው። እሺ አድማጫችን ማን እንበል? ጋዜጠኛው ቀጠለ። እንዴ ስንት ናቸው እነዚህ ሰዎች? ወይ መንቀዥቀዥ አለ ክብሩ በልቡ። አይ ስሜ ይቆይ ድምፁን የአዋቂ ለማስመሰል እየጣረ የአዋቂ ድምፅ ብዙውን ጊዜ ጎርነን ያለና የሚበዛው ነው እሺ የት አካባቢ ነው ያሉት ቀጠለ ጠያቂው ክብሩ አሁን ለምን እንደደወለ ግራ እየገባው ነው እንዴት ይህን አሰብክ ብለው ሲመጡ ሊመጡ ነው እንዴ ወይ ጣጣ አለ አሁንም በልቡ አይ እሱም ይቆይ ለጊዜው አለ ጋዜጠኛው ትንሽ ግራ እንደመጋባት ብሎ እሱም እንዳዋቂ ለማውራት መሆኑ ነው። ቦታውን ካልነገሩን መንገድ ልንጠቁሞት አንችልም ጌታዬ። ጌታዬ ዶሮን ሲያታልለዋት አሉ። ብሔራዊ ቲያትር መብራቱ ጋር ነኝ። እሺ፣ ችግር የለውም። ቀጥታ ወደ ለገሀር መሄድ ይችላሉ። እሱ ዝግ ነው ነው። እሺ፣ ወደ መከላከያ እሱም ያው ነው። ወደ ላይ ወደ ያው ነው። እሺ፣ ወደ ላይ ወደ ፖስታ ቤት። ከዛ ነው የመጣሁት። በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። በቃ ትራፊክ ፖሊስ እስኪመጣ ጠብቁ ጌታ። ይሻላል ብለህ ነው? አሁን ሌላ ምርጫ የለም። ለመሆኑ ይሄ ሁሉ መንገድ እንዴት ሊዘጋ ቻለ? ትራፊክ ፖሊስ ውስጥ ላይ አይመስልህም? አይ፣ ቢሆንም መብራቱን እኮ መከተል አስፈላጊ ነው በእውነት አዎ እኛ ያው ሁል ጊዜ ይሄን እንመክራለን፣ ግን የሚሰማን የለም። ለምን ይመስላል? ሰው ሬዲዮ ማዳመጥ አይወድም። ቢከፍትም ወይ ሙዚቃ ወይ ቀልድ መስማት ነው የሚፈልገው። ቁም ነገር ሲሰማ ይተናነቀዋል። አሃ፣ በቃ ትራፊክ ፖሊስ ጠብቅ ማለት ቁም ነገር መሆኑ ነው። አይ ጌታዬ፣ እሱ አሁን እዚህ ባይደውሉ ኖሮ ይህን መረጃ እንዴት ያገኙ ነበር? አዎ ልክ ነህ። ክብሩ በሆዱ ፍርፍር ብሎ እየሳቀ ነው። እሺ እናመሰግናለን ሥራችን ስራችን ሕዝብ ማገልገል ነው። እሺ አመሰግናለሁ። አንድ ጊዜ በውስጥ ስልክ አንዳንድ መረጃ እንድንሰጥዎት ቢፈቅዱልን። እሺ ምን ገዶኝ፣ መለሰ ክብሩ። መንገዱ እስኪከፈት ከፈት ጥሩ መደበሪያ እንዳገኝ አውቆታል። እሺ አድማጫችን፣ ያው በውስጥ ስልክ ያነጋገርነው ስልክዎን እንዲተውልንና በዚህ ሰዓት ዘወትር እየደወልን ስለ መንገድ ሁኔታ እንድናወራ ነበር አለ ጋዜጠኛው እንዴ መንገድ ባይዘጋብኝስ ችግር የለም ክፍት መንገድ ይጠቁሙናል ገገማ ጋዜጠኛ ነው አይ አልፈልግም ለህዝብ ያለቦትን ማህበራዊ ኃላፊነት መወጣትማ አስፈላጊ ነው ምክር ተጀመረ እኔንም የህዝብ ተወከል ያደርጉኝ አለ ክብሩ በልቡ እኔ ራሴን ነው መወክለው ሲል መለሰ አፉ እንዴት እንዳመለጠው አላመነም። ድሮም አንድን ነገር አብዝቶ ማሰብ መጨረሻ ነው፣ ሐሳብ አምልጦ መውጣቱ አይቀርም። ከዚያ ጦስ ነው። አሎ አሎ፣ አይሰማኝም። ተቆራረጠ። ስልኩን ዘጋው። አይኑን ጨፈን አርጎ ቁና ተነፈሰ። ጥሩ ጊዜ ማሳለፊያ ነበር። የሆነ ጥላ ነገር ከመስኮቱ ላይ ከበደው። ቀስ አድርጎ አንድ አይኑን ሲከፍት ሰማያዊ ሸሚዝ ታየው። ዞር ሲል አንድ ትራፊክ ፖሊስ አፍጥጦ እያየው፣ በእጁ ወታደራዊ ሰላምታ ሰጠውና እስኪ፣ መንጃ ፈቃድና ሳይን አለው። ለምን አለ ክብሩ ግራ በመጋባት። የትራፊክ ደንብ ተላልፈዋል። የቱን የምን ደንብ፣ ቀልድ ነው የመሰለው? መኪና እያሽከረከሩ ስልክ ማውራት እንደሚያስቀጣ አያውቁም? እሱን ማውቃለሁ። ታዲያስ ትራፊክ ፖሊሱ ቆፍጠን አለ። የት ቦታን ያሽከረከርኩት? ይሄው መንገድ ተዘጋግቶ ቆመን የለ። የትራፊክ መብራት ላይ ቆሞ ማውራት የተከለከለ ነው። መንገዱ ተዘጋግቶ ነው የቆም ነው እኮ የምልህ። ጌታዬ፣ ጥፋት ጥፋት ነው። ብዙ መጨቃጨቅ የለብንም። ክብሩ እየተናደደ መጥቷል። መንጃ ፈቃዱን አወጣና እንደ መወርወር አድርጎ ለትራፊክ ፖሊሱ አቀበለው። ረጅም ሰዓት መሳይ ነበረው። ምን፣ ነው ቅጣት ከሰዓቱ ጋር ይያዛል እንዴ? አለ ክብሩ። በውስጡ ብው ብሏል። ጥፋት አጥፍቶ መቀለር ተገቢ አይደለም። ትራፊክ ፖሊሱ ምክር ጀመረ። ይህን ያህል ሰዓት ቆመ፣ እኔን ከምታይ መንገዱን ብታስለቀቀልን አይቀልም ነበር። ከመብራቱ ወዲያ የእኔ ቀጠና አይደለም፣ አለ ትራፊኩ በጣም በተረጋጋ ሁኔታ። ክብሩ የምጽአት ሳቅ ሳቀ። በጣም ቢናደድም መመለስ አልፈለገም ትራፊክ ፖሊሱ እውነቱን ነው ከሦስት ሜትር በኋላ ያለው ቦታ የእሱ ቀጠና ካልሆነ መስራት አይጠበቅበትም። አለፍ ብሎ በመቆም ከትስስሩ አምልጦ የወጣን መኪና ሊፍት ሊጠይቅም ይችላል ከፈለገ ያሳዝናል አለ ክብሩ ለራሱ ነው እንጂ ለትራፊክ ፖሊሱ አልነበረም ምን ያሳዝናል ጥፋት አጠፉ ቅጣት ይቀጣሉ በቃ ትራፊኩ ተቆጣ። ማዘንም አልችልም ማለት ነው? ክብሩ ተስፋ በቆረጠ ቅላጼ ነው የሚያወራው። ሕግ ማክበር አስፈላጊ ነው ጌታዬ። ዝም ብሎ በረባ ባረባው ማዘንና መማረር ለማንም አይጠቅምም። ዝም ብላችሁ ታማርራላችሁ። ትራፊክ ፖሊሱ ቀጠለ። ተጀመረ አለ ክብሩ በሆዱ እና ለማዘንም ደግሞ ፍቃድ ልንጠይቅ ነበር ማለት ነው? አልበዛም? እንዲያውንስ ሰውዬ ሌላ ያማረረ ነገር ካለ እዛው ሄደህ እኛ ስራችንን የምንሰራው መናናቅ ተጀመረ እሺ ጻፍና አምጣ ክብሩ መገላገል ፈልጓል ልጻፈው በቃ እና ሌላ ምን ልታደርገው ነበር አለ ክብሩ በጭራሽ ገንዘብ እንደማይሰጠው ያውቃል እንዴ ዶክተር ነው ትለጋ እናንተማ አንተማ ህግ በደንብ ነው የምታውቁት ትራፊኩ እንደመለሰ አለ ክብሩ ደሞ እናንተን ማ ብሎ ሰውን በአንድ ከረጢት ከቶ መጨፍለቅ በጣም ነው የሚያበሳጭ። ሰው ሊታይም ሊመዘንም የሚገባው ለብቻው ነው፣ በቡድን አይደለም ብሎ ያምናል። እነማን ደሞ እኛ ሲል ጠየቀ ክብሩ። የተማራችሁ ሰዎች። አንተ አልተማርክም? እስከ ኮሌጅ ተምሬያለሁ። ታዲያ አንተን ከኔ የሚለየው ምንድን ነው? ትራፊክ ፖሊሱ የማይሆን ወሬ እንደጀመረ ገባው። በቃ ለጻፈው ጻፈው አልኩህ እኮ ሌላ ምን ትፈልጋለህ? ክብሩ እየተዳፈረው መጣ። የተናደደውን ያክል እሱም ብድሩን ለመመለስ ቆርጧል። ትራፊክ ፖሊሱ የቅጣት ማዘዣውን ጫጫረና ለፊርማ አቀበለው። ደስተኛ አይመስልም። ክብሩ ደግሞ በአንጻሩ እርካታ ተሰማው። የታባቱ የዕለት እንጀራውን ነሳውት፣ አለ ለራሱ መከፈቱ አይቀርም። መንገዱ ተከፈተ። ክብሩ በተቻለው ፍጥነት ክሊኒክ ደረሰ። ወደ ማከሚያ ክፍሉ ሲያቀና በመጠባበቂያ ስፍራው ላይ ብዙ ሕሙማን ተሰልፈው አየ። ልክ ሲያዩት ከፊታቸው ላይ የስጋት መልክ ለቋቸው እልም አለ። ሐኪሙ መጥቷል፣ ሁሉም ሰላም ነው። ክብሩ በውስጡ ተፋጠኝነት ሰማ። ምን ያህል ተሳቀው ይጠብቁት እንደነበረ ማሰብ ከበደው። የከፈለ ሰው እንኳ ተሳቆ የሚታከምበት ስርዓት እንዴት ያስጠላል! ራሱንም ስርዓቱንም ተጠየፈው። ክፍሉ ገብቶ ቁጭ እንዳለ ሰዓቱን ሲያይ አንድ ሰዓት ያክል ዘግይቷል። በሩ ተከፈተና ነርሲቱ የመጀመሪያውን ካርድ ይዛ ገባች። የሰጠችውን እየተቀበላት እጇ ላይ የቀረውን ካርድ ብዛት ሲያይ ከእኩለ ሌሊት በፊት እንደማይወጣ አረጋገጠ። በሩ በድጋሚ ተከፍቶ የ67 ዓመቱ አቶ ማናየህ ገቡ። ለረጅም ጊዜ ያውቃቸዋል። ልጄ ዶክተር ክብሩ እንደምን አለ አሉት በፈገግታ ይመስገነው ደህና ነኝ እርሶ ደህና ነውት ብሎ ከመቀመጫው ተነስቶ እየጨበጣቸው፣ አረፍ በሉ አባባ። በጣም ይቅርታ አስጠበቅሁት አይደል አለ እንደማፈር እያለ። ግድ የለም ልጄ፣ ግድ የለም እንኳን መጣ ዋና መምጣት ነው ልጄ፣ እግዚአብሔር ዋ አሉት። እኚህን የመሰሉ ትልቅ ሰው ማከም የመሰለ ምን ጸጋ ይገኛል? አለ በልብ።